እና ጥቅመኛ ሰው ነው፣ ቤት ስለተቀበለች ቤት ለመካፈል ነው ብር ለመካፈል ነው ምትሉ፣ ኖ እንደዚህ አይነት እንትን ነገር የለም። ስጀመር አንድ ነገር ግን አሳመር የምነግራችሁ፣ ሕፃን ሔቨን ከሁለታችን አብራክ የተገኘች ልጄ ናት። ከእኔ ጋር ያለች ነው የሁሉ ነገር የተደረገው በልጄ የተገኘ ሁሉ ነገር የመጠየቅ መብት አለ። ይሄ መብት ደግሞ ማንም ሊነፈቀኝ አይችልም። ሕግ ያለበት ሀገር ነው ያለ፣ ዝም ብሎ ይሄ ቲክቶክ ለሚሸቅል ለወሬ ማዳመቂያ አይደለም። ግን ግን እዚህ ይችላል ያዝህና እንግዲህ አብራችሁ የዝች ልጅ አሟሟት ለእናንተ ለአባትና ለእናት ብቻ ሳይሆን አዘኑ የተረፈ ለኢትዮጵያ ሕዝብ በመሆኑ በውጭ ላይ ሁሉም ተቀባብሎ ታዝኗል፣ አልቅሷል። ሁሉም ሰው ተከፍቷል። በዝች ልጅ አሟሟት ያላለቀሰ ያልተከፋ ሕዝብ አለ ብዬ አላስብም። እና እናንተ ደግሞ ሁለተኛ ደማ አሁን በዚች ህፃን ልጅ ተበድላችሁ ተከፍታችሁ አልቅሳችሁ አሁን ደሞ የሁለታችሁ ትዳር ስትለያዩና ለየብቻ ስትሆኑ መልሳችሁ ጉዳቱ እንዳይበረታባችሁ ችግራችሁ ይፈታችሁ ያለባችሁን ነገር አርማችሁ ከውጭ ሰው ጣልቃ ሳታስገቡ በሰላም ትዳራችሁ ለመኖር ምን አይነት አሳብ አለህ አንተ? ይኸውልህ ሲጀመር እኔ ትዳሩን እንድንፋታ እየጠየቅኩበት ምክንያት የለኝም። እኔ የልጄን ጉዳት ከማንም ሰው በላይ አንሰብስፎኛል። እንደ እኔ ደግሞ የኢትዮጵያ ሕዝብ ተንሰብስፎ ፍትህ ሲጠይቅ የነበረ ሕዝብ ማስቀየምም ማስለቀስም ሌላ የትርክት ውሸት ማጋባትም አልፈልግም። እኔ በጣም የታመምኩ በልጄ ነው ህመሙን ምንም ግን በዚህ ላይ ማን ነው ጥቅመኛ ለሚለው ቅድም ስገልጽልህ የነበርኩ ነው። እኔ ልጄን ያጣሁበት ምክንያት ከጠገዋ አለመኖር መሆንን ስለማቅ ትዳሬ እንድፈታ የሄድኩበት ጥረት የለኝም። እኔ በትዳሬ ታምኜ ተከብሬ እንድኖር ነው የምፈልግ። ትዳር ለመፍታት ያስገባሁት መመልከቻ የለኝም ወይ ጥያቄም አላቀረብኩም። ይህን ብቻ አይደለም እኔ አብረን እየኖርን እንኳን ልጄን ጥላት ስታድር ለምን ጥለሻ ታደርሽ ብዬ ስንገበገብ ጎረቤቶች ይመሰክራ ይመሰክራሉ ወደ ፕሬዝዳንት ሳለ ወርቅ በሄደችበት ሰዓት ደውዬ ቁልፍ እንኳን ቢያንስላክልኝ ቁልፍ ይዛ ሄዳለች ልጄን ከጎረቤት ናት የጣለች አንተ አልጋያዝ ተከራያችሁበት ኮንዶሚኒየም ማለት አዎ፣ አንተ ቁልፍ ላክልኝ ስላት መጣሁ መጣሁ ያለች አመሸችና፣ አንተን አልጋ ያዝ አልጋ ያዝ ያለች መሰጅም አሳያለሁ። አልጋን ያዝ ልጄስ ለማን ሰጠሻት? እሷ ከገረውት ናት። አይ የቀደመው ምን ያክል እንደደማው ሳታቅ፣ አሁንም ልጄን ጥላት አደረች። ልጄን ጥላት ስታደር እኔ ጎረቤቶች አሉ፣ ከጎረቤቶች ከቤታቸው ገብቼ ልጄን አጠፍ ያደረኩት። ለነገታም ለምን በልጃችን የደረሰ ነገር ለምን እንደዚያ ያደርሽ ስላት፣ ዝም አለች። ከወንድሜ ጋር እኮ ለምን አደርሽ ስላት ሪከርድ ቅርጻ ያሰማች ሴት እኮ ናት። አዎ ወንድሜም ይሁን ወንድምሽ ይሁን አባትሽ ይሁን ከማንም ሰው ጋር ባለትዳር ሆነሽ እንድታድሪ አልፈቅድም። አሁን ማንም ሰው የማይፈቅደው ወንድሜ ከሆነማ ሂጂ ከቤትሽ ብሎ መሸኘት ነበረበት፣ እሱ መሸኘት ነበረበት። ይሄ የወንድም ስራ። ከወንድ ላጤ ቤት ምን አለች ስላት እሷ ወንድም ሀታምን ወይ ብላ ደግማ ቀርጻ ልካ እንትናለ። ይህም አስፈላጊ ከሆነ እለቀዋለሁ አለ። እኔ ጋ ያለ ሪከርዱ እሷ ለወንድሜ የሰጠችው ወንድሜ በሌላ ሰው አድርገው ወደ እኔ መጣ። ይህ ብቻ በቂ እኳ አይደለም። ለትዳሩ መፋታት ምክንያት የራሷ ችግር ነው። አሁንም ቋዝ ላይ ሁን ልጠቅ የምፈልገው እናንተ እዚ ኮንዶሚኒየም ቤት አብራችሁ እየኖራችሁ ያላችሁን ነገር ቤታችሁን አሟልታችሁ ጎጆ ጎጆ እያላችሁ ቤትም ባይኖራችሁም በኪራይ ቤት አብራችሁ እየኖራችሁ ነበረ። አሁን ግን ክብርት ከንቲባ ወይዘሮ አዳነቻ ቤቱን ከሰጠቻት በኋላ በኋላ ወደዛ ቤት ስትሄድ እኔ ልሄድ ብላ ነው ጓዟን ጠቅላ ሄደች? ነግራ ነው የሄደች? ወይም ደግሞ አብሬ ልሄድ አትሄጂም ብላ አስቀራች? በምን ምክንያት ነው እሷ ተነስታ እዚህ ለቃ የሄደች? ወይስ አለች። አሁን እዚህ አብረን ነበር አልኩህ። እስከ መጨረሻ ነሐሴ አብረን ነበር። እሄዳለሁ ስትለኝ ሄጂ፣ አንተ ግን መሄድ አትችልም። ለምን ስላት ትዳር የለኝም ብዬ ስለተናገርኩ መሄድ አትችልም። ኦኬ ተናገሪ። እስከተሰጠ ቤት እንቅፋት ትሆንብኝ ነው። በቃ ለኢትዮጵያ ትዳር የለኝም ብዬ ስለተናገርኩ ከኔ ጋር መሄድ አትችልም። ጥበቃ ተደርገብኛል። የማን ሰው ነው ቢልኝ ምን ልላቸው ነ አለች። እሺ ሲረጋጋ ጊዜው እኔ ወደ ልጅና ወደ ሚስት ይመጣሉ ብዬ ስሄድ እሺ ብላ ሄደች። ያን እሺ ብላ ስትሄድ ምንም እቃ ሳትይዝ ነው ሄደች እኔም ወደ ጅቡቲ እሄዳለሁ፣ እሳ ሄዳለች። ከዛ በኋላ አንድ ዶልፊን መኪና ይዛ መጥታ ያመጣትና እቃውን የወሰደ ሰው የኮንዶሚኒየም ሕግ አለው። ቤት እቃ ስታስገባም ለኮሚቴዎችን ታስፈቅዳለህ፣ ስታስወጣም ታስፈቅዳለህ። ያን ሕግ ሳታክብር እኔ በሌለሁበት መጥቶ እቃጭ ነው ሄዱ። ያ እቃጭነ ሲሄዱ ጥሩ ተጭነዋል። ተደውለልኛል። በቃ የፈለገችውን ትውሰድ ብዬ ዝም አልኩ። በሌላ ቀንም መጥታ እዛ ኮንዶሚኒየም የዛሬ ሳምንት እሁድ በ12 ቀን እኔ በሌለሁበት ቤት ከፍታ ስትወስድ በሙሉ ኮንዶሚኒየም ያሉ ሰዎች ያውቃሉ። ለምን አሁን እኮ ትዳር ፍቺ የጠየቅሰው ለምን መውሰድ ከፈለግሽም እኔ ባለሁበት እኔ በሌለበት መውሰድ አትችይ። ምክንያቱም እቃ ሸሸሽ ነው የሚባል። ትዳር ፍቺ ጠይቀሻል። በሕግ አምላክ ውጪ ልኝ ስላት ስትሰርበኝ ዝም አልኩ። እሺ በሕግ አምላክ ስርዓት አድርጊ፣ ፖሊስ ላመጣልኝ ስላት ከአንዲት ሴት ጋር ራይድ ይዘው ሸሽተ ሄዱ። ሸሽተ ሲሄዱ እኔ ፖሊስ ጣቢያየ ጀ አመለከትኩ ፖሊሶቹ መጥቶ አይቶ ቤቴን እንትን አለው መክሰስ እችል ነበር። ፍታ ብሔርን መክሰስ እችላለሁ ግን ይሄ እቃውን እንኳን አልሄደ እኔ ተደውለብኛል። ቄስ አጎተዋለሁ። ደወለብኝ ደውለብኝ እቃ አለኝ ትላለች። እቃል ውሰድ ያለ እሺ፣ ወይ ይዘሃት ና እኔ አለሁ። አልሄድኩም ወይ ይዘሃት ና ወይ የምትፈልገው እቃትን ተንገረ መጥተው ሰደላት ሰዋሳው ቄስ መስጠት እችላለሁ ስል ቁልፍ የቤቱ ስለነበራት ከብታ ገብታ ስትወስ ያገኘዋት። ያን ነገር ምን ያክል አሳዛኝ መሆኑ። አሁንም ማንም ሰው ጥያቄ ካለው አብራ ኖረች አልኖረችም የሚል ካለ አቃቂ ክፍለ ከተማ ወረዳ 9 ብሎክ 98 ቤት ቁጥር 14 መጥቶ፣ ቅሊንጦ ቅሊንጦ ኮንዶሚኒየም ወደ ገብርኤል መውረጃ የመጨረሻ ኮንዶሚኒየም ያለ መጥቶ መጠየቅ ይችላል። የህፃን ልጄ ጫማ አለ፣ የእሷ ጫማ አለ፣ ልብስ የእሷ ጫማ አለ፣ የቤት ዕቃዎች ስትወስዳቸው በጆንያ ቋጥራ ያስቀመጠችው ዕቃ አለ። ማንም ሰው መጥቶ ማየት ይችላል። ማንም ሰው ማንም ሰው መጥቶ ቃለ መጠይቅ ቢያደርግልህ ፈቃደኛ ነህ? ማንም ሰው ማንም ሚዲያ መምጣት ይችላል። ማንም ሰው መጥቶ ማየት ይችላል። እውነታውን ሳታረጋግጡ ለጥቅም የቆመ ሰው ነው እንዳትሉ፣ እውነታው ማንጋ እንዳለ አዎ፣ ልጃችን ሞታለች። በልጃችን ሐዘን ልባችን ተሰብረዋል። ፍትህ ለልጅ ለኢትዮጵያ ሴቶች መርአያ የሆነች ፍትህ ለልጅ እንዳልል ወጥቼ ከጎኗ እንዳልቆም በዋሸች ውሸት ልቤን ተሰብረዋል። ከኢትዮጵያ ህዝብ ጎን እንዳልቆም ለምን ልጄ እንዳልቀበርኩ ለምን ባህር ዳር መሄድ እንዳልቻልኩ ሐዘኔን ለምን መግለጽ እንዳልቻልኩ እንዳልወጣ ወደ ሚዲያ በውሸት ትርክት ያቀረበችው ሚስቴን ገበና ማውጣት ስለማይቻል ብዬ ዝም አልኩ። ታዲያ አሁን ለጥቅም ብዬ ባወጣ አስቀድሜ ቤቱን መሸጥ እችል ነበር። ስላችሁ ይህ እውነታ ነው። ከፈለጋችሁ ሌላ መረጃ ልንገራችሁ። ቴሌ ሄዳችሁ በአበቄለሽ የገባ የዋይፋይ የቤታችን ዋይፋይ በሷ ስም ስልክ የሰጠችው የእኔ ወረቀቱም አለ ውክልና ማሳያቸዋለሁ። ቤቱ ለክራይ የታሰረ በቄስ ሞላ ትህትና አጎቷ ቄስ አለ። ውሉም ከኔ ጋር ነው። ከቤቱ ውጣ ብላ ልታስገድደኝ ብዙ ጊዜ ሞክራለች። የማውጣት ስልጣን ላትም እሷን አልተከራየችም። ብዙ ነገር ሞክራለች። አሁንም በቂም በቀል የሚሆን ነገር የለም። ወደ ሚዲያ እንድቀርብ ያደረገኝ ምክንያት ግን ልንገራችሁ። የኢትዮጵያ ሴቶች ጠበቀች የሚሉ እና የሆነ የሴቶች እንትን የሚል እኔ ላይ ጫና መፍጠር ፈለጉ፣ ማሻማቀቅ ፈለጉ። በትዳር ውስጥ ገብተው ጥብቅና እናቆማለን እና ሕፃን ጥብቅና ብሎ የሚፈተፍቱ ሰዎች ናቸው። በእርቅ እንጨርስ ብዬ ስነግራቸው ጥብቅና እናቆማለን ብለው እንትን አለው በሽማግሌዎችን ጨርስ ብያቸዋለን። ማንም ሰው መጥቶ መጠየቅ የሚችለው ሀቅ ነው የምነግራቸው። በሽማግሌዎች ታይቶ እምቢ አለች ራሷ ናት። ሚዲያ የሚያውቃቸው የሴቶች ሰዎች ከባህር ዳር የመጡ ዘመዶች ብላ የተናገረች ናት። ይሄ እንዴት ነው እውነትና ውሸት የማይለይ እና ትናንትና አንተ በሮሃ ሚዲያ ዮሐ ሚዲያ ከተናገርክ በኋላ እሷ ደግሞ በሌላ ሚዲያ ዮሐ ነው መልስ ያቀረበች፣ ዮሐ አይደለም በቲክቶክ ወጣ መልስ ምት እየሰጠች በቲክቶክ ነው ወጣች እና መልስ የምትሰጣለች መስሎኛል። እና ይሱ እንዴት ታለ እኔ አሁንም ለብዙ ጊዜ በትዳር ቆይተናል፣ ከ2013 እስካሁን ቆይተናል። ውሸት እንደማይጠቅም በደንብ ተረታ ከውሸት በጸዳ አእምሮ በሰላማዊ መንገድ መለያየት በእኛ አልተጀመረ። ትዳር ማድረግም በእኛ አልተጀመረ። ትዳሩም መለየትም ትችላለች፣ መቀጠልም ትችላለች። እኔ ለልጄ ዘብ መቆም ስላለብኝ ነው የምናገረው እንጂ እሷን እንደታደጂ ፊትሽ እንዳላይሽ ማለት ትችል ነበር። አሁን ግን በዚህን ያክል የተናናቀ ትዳር በዚህን ያክል በውሸት የተገነባ ትዳር እኔ ትዳር አልፈልግም። በዚህ ሰዓት ለልጄ ግን አጠገባ አጠገባ ሁኜ እንዳትደፈር ሌላ ግፍ እንዳይደርስባት፣ እኔ ላይ የደረሰ ሀዘን ለሁለተኛ ጊዜ በልጄ እንዳይደርስ ከጎኗ መቆም እፈልጋለሁ።